ቅድም እኮ አልወለድንም ስትይኝ አይ ሴ እንኳንም አልወለደ እኮ ነው ያልኩት። እንኳን አልወለዳችሁ እኮ ነው ያልኩሽ። አልሰማሽኝም እንዴ? እንኳን ያወለድ ሴኝ ማለት እያልኩኝ ያኔ ዘይ ጸጋ ነው አላያደረው ነው ዴ የሚወልደው አውቃለሁ። ግን ይነት ከእንደዚህ አይነት ባል ግን ፓቶሎጂ ነው የሚሻልሽ። ምክንያቱም ካልወለድሽ ምንም የሚሉሽ ነገር የለም። ምን ምን ያው የምሬ ነው እኔ እህቴ። ምክንያቱም ስደተኛ እህቶቼ እኔ እንድትጎዱብኝ ስለማልፈልግ ነው። ባላቸው ሌላ ጋር ሄዶባቸው ምናምን በጣም ሲጎዱ ያለው ሰማለሁ። እና አንቺ ደግሞ ከምትጎጂ ቶሎ ብነግርሽ ብዬ ነው። ምክንያቱም ለእኔ ጭራሽ በሶሻል ሚዲያ ለሚያቀኝ እንደዚህ ካደረገ ካጠገቡ ብዙ ነገር እያደረገ ነው ማለት ነው። ገብቶሻል አይደል? ዞሮ ዞሮ ከፈለግሽም ሪከርድ አለኝ አስቀምጫዋለሁ። ምክንያቱም አንቺ እንዳይደብርሽ ብዬ ነው። አሁን ግን በራሱ ሰዓት እስኪ ላስታወቅሽ አለኝ። ወይኔ ምን አይነት ሁና ነው፣ አሳዘንሽኝ። ምክንያቱም ስደተኛ እናንተ አምናችሁ እዛ ሁናችሁ ብር እየላካችሁ ምናምን ትዳር ይሆናል እያላችሁ፣ በዚህ ደግሞ የሚያረጉት ወንዶቹ ትንሽ ከበድ ይላል ያስጠላል በጣም እና ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደና ናችሁ? እኛ በጣም ደና ነን እግዚአብሔር ይመስገን። ዛሬ ቀን እንግዲህ ከሌላ ሰው ጋር ነው የመጣሁት። ምን ይዘሽ መጣሽ ነው የምትሉኝ። እንግዲህ አንድ አሪፍ የሆነ ፕራንክ ይዤላችሁ መጥቻለሁ ውድ ቤተሰቦቼ። እስኪ ወንድማችን ተዋወቁት። ታወቃችሁ እስኪ ቤተሰቦቼ። ሰላም ሰላም ደና ናችሁ? አብዱ እባላለሁ። አሁ ዛሬ እንግዳናን ለንት ነው ቅብረናንና ዛሬ እስኪ አንዳንድ ነገሮች እንጫወታለን ማለት ነው። አዎ ሚስቱ ነው ፕራንክ ማድረግለት ውድ ቤተሰቦቼ። ሚስቱ እንግዲህ ሳውዲ አረቢያ ነው የምትኖረው። ዛሬ ደው የሚገርማችሁ ማለት ነው ውድ ቤተሰቦቼ ትንሽ እስኪ ስለ አብዱ ላውራችሁ። ና ላይክ አድርጉ ግን ቪዲዮውን ላይክ ሳታደርጉ የምታዩ እህቶቼ ወንድሞች ይህንን እያደረጋችሁ ላይክ አድርጉና ከዛ በኋላ ደግሞ ሰብስክራይብ አላደረጋችሁ የደወሏን ምልክት በመንካት ሰብስክራይብ አድርጋችሁ በቤተሰብ ሁኑ። ውድ ቤተሰቦቼ እና ውድ ቤተሰቦቼ እንግዲህ አብዱ የአብዱ ሚስት ነው እንግዲህ ፍራንክ ማረጋት በቪዲዮ ምነው በኢሞ ነው እና መደውለው ቅድም እንግዲህ ስንገናኝ እዚ ጋር እኛን እንደሚያገኘን ስላወቀኝ አገናኘኝ ሚስቱ የሙላር ሚስትን አስተዋውቀኝ አለች። እና እኔን ማለት ነው ሌሊን አስተዋውቀኝ ስትል ከዛ ስልኩን አነሳሁትና ከዛ ሀሳብ መጣልኝ። እንግዲህ ቅርታ ወድ ቤተሰቦቼ የማይሆን ሀሳብ ነው ወደ ጭንቅላቴ መጣልኝ። ና ምን ስላችሁ አብዱ ብዙ ጊዜ ወደ ሙለር ይደውላል። የሚደውልበት ትልቁ ምክንያት ደግሞ ሙለሬ ቻናል ከፍቶለታል። እንደምታቁት ሙለር ቻናል ይከፍታል፣ የተበላሹ ቻናሎችን ያስተካክላል ምናምን። ማታቁ ከሆናችሁ እንግዲህ በዚሁ ልንገራችሁና ቻናል ያስተካክላል። በጣም ያስቸገረ ቻናል ካሌ ወይም መጨረሻ ላይ ሞኒታይዝ ለማድረግ የሚያስቸግራቸው እህቶቼ፣ እንደገና ቻናላቸው ኮፒራይት የያዛቸው እህቶቼ፣ አንዳንድ ነገር ብቻ የዩቲውብ ላይ ችግር ያጋጠመው ሰው እየደወለ ሙለር ጋር አንዳንድ ነገር እገዛ ያገኛሉና በሙለር ማስተካከያ ያደርግላቸዋልና እና እንዳጋጣሚ ደግሞ አብዱ ወንድማችን ዩቲብ መክፈት ፈልጎ ነው። በዛ ነው የተገናኙት ና ዩቲብ ከፍቶለታል ምናምን አሁን እየሰራ ነው ያለው አብዱ በሚል ማለት ነው። በኋላ ላይ ደግሞ ኮሜንት ስር ፒን እናስቀምጥላችኋለን። እየገባችሁ ሰብስክራይብ በማድረግ አበረታትት ውድ ቤተሰቦቼ። እንግዲህ ልክ እንደኛ ስደተኛ የነበረ ወንድማችን ነው አሁን አገር ቤት ገብቶ ለመስራት ተፍ ተፍ እያለ ያለ ነው እና ሰብስክራይብ በማድረግ አበረታቱት። ውድ ቤተሰቦች፣ የኔ ቤተሰቦች ደግሞ አታሳፍሩኝም አደለ? አዲስ ጀማሪ ስትሆኑ ደግሞ ትንሽ ከበድ ስለሚል ሰብስክራይብ አድርጋችሁ አበረታቱልኝ። ወንድሜ አዳራሺ፣ ለማንኛውም የአብዱ ሚስትን እንደ ውልላትና አንተ ግን አትፈራማ፣ አይዞ ውግር። እንግዲህ ለመታዋወቅ አደላ፣ የፈለገች አሁን ልታዋወቃት ነው። ከዛ በኋላ ጓገጭ ልል ነው ማለት ነው። እንዴት መሰላችሁ? ጓገጭ ብለው አንቺም እንደው ባልሽን ስነ ስርዓት አታስጂውም እንዴ? ሁለ እየደወለ የሚያስቸግረኝ ሙለርን አሳ በሙለር ያሳበበ እኔን ደውሎ እያገኘኝ ነው ያለው። በጣም አስቸግሮኛል። እኔ እኮ ባለትዳርና ሁለት ልጅ የወለድኩ ሴት ነኝ ታቂያለሽ፣ በቪዲዮ እያየሽ ነው። ብዙ ጊዜና ባልሽን ለምዶ ስነ ስርዓት ማታስጂ ብዬ ጓገጭ ለልባት ነው። ምን ሊሰማት እንደሚችል አላቅም። በዛ ላይ ስደተኛ ናት። ስደተኛ ሆና ደሞ ትንሽ ይከብዳል አቃለሁ። ማለት ስሜት አለረብሻት ይችላል አላው። ግን ፕራንክ መሆኑን በጣም የምትጨነቅ ከሆነ ፕራንክ መሆኑን ቶሎ ነግራታለሁ። እንግዲህ አትነቃም ብዬ ተስፋ አደርጋለሁ። ቶሎ ከነቃች ደግሞ ምንም ማድረግ አይቻልም። ብቻ ግን እንደማትናደድብኝ ተስፋ አደርጋለሁ። አብዱዬ ደግሞ ታግዘኛለ፣ ችግር የለውም። በሁሉም ነገር እንተባበራለን። እንዲ ያለት ምን አይ ባህል ነው ያላት ያለ ነው የምትናደደው፣ ችግር የለም። ደህናናት። እሷ በዚህ ነገር የለባት የመናደድ ማለት ምናምን የለም። እኔን ግን አሁን መታወቅ እፈልጋለሁ። አንቺን በጣም መታዋወቅ ስለፈለገች እዛ ብዙ ቀን አገናኝ አገናኝ ስለምትል እሺ አገናኝ ሻለሁ ሰሪ ከሙልጌታ አገናኝ ሻለሁ ምናምን እላታለሁ። እሺ በቃ እንደዛ ስታገር እንድታገናኝ ምናምን አለች። አሁን ራሱ ዛሬ ላገኛቸው ነው ምናምን ስላት እንድታገናኘኝ እንድታገናኝ እሷን ምናምን አለች። እሺ ምናምን አለ። እኔ ግን ዛራላስ ነው እና አንቺ አሁን የጠበቀችው እዛ ሚዲያ ላይ እንደምታይ ስለሆነ፣ አዎ አይ ችግር የለውም ደሞ መሞከር ነው እንግዲህ። አሁን ማለት ነው የሚገርማችሁ ውድ ቤተሰቦች ዳታ አጥፍተን ምናምን ነው እንግዲህ ምን ሆኖ ነው እያለች ይሆናል። ምክንያቱም ይሄን ሀሳብ ሲመጣልኝ ወዲያው ነው ስልኩን የዘጋሁት። አሁን እንደ አዲስ ልንደውልና ላገኛት ነው። ቤተሰቦቼ ይቅርታ ሸበካው ነው ምናምን ብለ አሁን ደውልላትና ካላገኘሁሽ እያለች ያለች ነው ምናምን ነው ሄሎ ወንዝ ላይ ስለሆንኩ ለዛ ልጅቱ አላገኘሁም ምናምን እያለች አስቸግራለች። እና ከተመቻችሁ ወይም ደግሞ ሰውራችሁ የጨረሳችሁ በኋላ ችግር የለውም፣ የማይመቻችሁ ችግር የለውም። እንዴት ነሽ ለሚያሆን ነው። ደህና ነኝ። እንዴት ነሽ አንቺ?

አለመውለዳቸው ጥሩ ለማንኛውም ዞር ብዬ ነው እያወራሁሽ ያለው ትቀባልሽ አመሰግናለሁ። በጣም በጣም ነው የማመሰግነው። እሺ፣ እኔ አሁን ግን ለአወራሽ የምፈልግ አንድ ትልቅ ጉዳይ አለኝ። ባለቤትሽን ግን በደንብ ታምኘዋለሽ? አምነዋለሁ። እኔ እንጃ ብቻ አንዳንዴ ማሙ ለእርጋ ሲደውል

ለስራ ነው ብዙ ሰው የምናገኘው። ምናምን ስራ ከጨረስን በኋላ በቃ ዘግተናል። ሌላ ነገር፣ አይ በጥሩ ነገር ካልሆነ በሌላ በማይሆን ነገር አንገናኘም። እሱ ግን እንግዲህ የደወለ ትንሽ እኔን እያስቸገረኝ ነው። ሙለር ደግሞ እንዳይሰማ በጣም ፈራሁ። ገብቶሻል? ዞር ብዬ ነው እያወራሁሽ ያለሁት። አይዞሽ፣ ረስቱ እንደዚህ አያረግም። እንዲ አንቺ እኮ በሩቅ እኮ ነው የምትኖሪ። ስንት ጊዜ ነው እንደ ከተለያያችን ጊዜ ያረጋችሁ ለወጥ ላይ አምስት አመታት ነው ወይ? እንደዚህ አለ ባሪ ዝሮ ዝሮ ከፈለግሽም ሪከርድ አለኝ አስቀምጫዋለሁ። ምክንያቱም አንቺ እንዳይደብርሽ ብዬሽ ነው። አሁን ግን በራሱ ሰዓት እስኪ ላስታውቅሽ አለኝ። ወይኔ ምን አይነት ሆና ነው? አሳዘንሽኝ። ምክንያቱም ስደተኛ እናንተ አምናችሁ እዛ ሆናችሁ ብር እየላካችሁ ምናምን ትዳር ይሆናል እያላችሁ፣ በዚህ ደግሞ የሚያደርጉት ወንዶቹ ትንሽ ከበድ ይላል፣ ያስጠላል በጣም እና ግን አጉዱ መንገድ ነው እንደዚህ ምትለው። አጉዱ መንገድ እንደዚህ ባህሪ የለውም። ያኔ አብረንስሆ ብዙ ሰው ጋር እንኳ ጓደኛ ብዬ ባስተዋውቀው ራሱ ይ እንደምንዳህለ ባህሪ የለውም። እንን ተሳስተሽ ሊሆን ይችላል መስሮ ይሆናል

የምሬ ነው። ምክንያቱም ስደተኛ እህቶቼ እኔ እንድትጎዱብኝ ስለማልፈልግ ነው። የእኔ ውድ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን እንደዚህ ፓርቲ ደስ ይለኛል። እንዴት ናምትመኬ ያኔ በቅርብ ሰዓት እንደዚህ ተገናኝታችሁ እንደዚህ አንቺ እኮ ልትወጂኝ ትችያለሽ፣ ልታከብሪኝ ትችያለሽ። ግን ባልሽ እንደዚህ አያረግም ማለት አይቻልም። እኔ ደግሞ በግልጽ ስለነገርኩሽ ነው። ወይስ ደብቅ ዝም ማለት ነበረብኝ? ይሄን ነገር አላምንም፣ አልቀበለውም። አሁን ደግሞ ስራ ላይ አይደለሽም አይደል ሳልጠይቅሽ አይጭ አጋጣሚ በናደሽ የሆነ ነገር እንዳታረጊ ይሄ እኮ እኔ ማውራት አሁን ለምሳሌ ለእሱ ያለውን ባህሪ አወቅሽ ማለት ነው ደብቄሽ ብቀር ግን እኔ አምነዋለሁ ማመን ስላለብኝ ግን የሆነ ነገር ሲፈጠር እንደዚህ ተፈጠረ ብላ የሆነ ሴት ከነገረችኝ ግን በቃ ማድረግ ያለብኝ ነገር አደርጋለሁ ገብቶሻል አይደለ አሁን ታ አንዲት ልጅ እንዲህ እንዲህ አደረገብኝ ማስረጃ ይዛ ከመጣይ በቃ የሆነ ማወቅ ያለብኝ ነገር መሄድ እስካለብኝ ድረስ እሄዳለሁ። አንቺ ደግሞ ማስረጃ ስም፣ ወደ ማስረጃ እኮ ያኔ አንድ ነገር አላየሁም፣ ባሌን እንጂ የማምነው። እንዴት ነው አንቺን የማምንሽ? ምንም ነገር አላየሁም። እንደዚህ አደረኩ ብትለኛ የሆነ ሴት ማሳ እልክልሻለሁ፣ ድምፁንም እልክልሻለሁ። ችግር የለውም ቴሌግራም አለሽ? እኔ ቴሌግራም ነው የምንጠቀመው። ችግር የለውም ቁጥርሽን ያኔ ሰጅለዋለሁ፣ ትልክልኛለሽ፣ እልክልሻለሁ። ግን አይሰራም ብዬ ነው የማምነው አይ ዝሮ ዝሮ አይሰራም። ሰራም አይሰራም እኮ ነኝ እኮ ምን ያንቺ ትዳር ላይ መጥቼ መበጥበጡ ምን ያረጋል እንዴ? ባልሽን ራሱ በጣም ነው የሚያከብረው። እንዴት ነው ይሄን የሚሰራ? እንኳን ባለትዳር ነው። ዝም ብሎ እንጃ እኔ እንጃ ምለው ራሱ እያስጠፋሽ ነው። ቅርታ አድርግኝ ኧረ ምን ይቅርታ አስፈለገው፣ የኔ እህቴ? እኔ እኮ ጠቀምኩሽ ብዬ ነው። ምክንያቱም አንዳንድ ጊዜ በርቀት ስትኖሩ እናንተ ማታውቁት ብዙ ነገር አለ። ገብቶሻል አይደለ? እሱ የሚውልበት የሚያድረው፣ ምናምን ምን እያደረገ እንደሆነ ምንም የምታውቂ ነገር የለሽም። አንቺ አምነሽ ብቻ ነው የምትኖሪ። ገብቶሻል አይደል? መቼም ሁሌ ካሜራ ገጥምሽ እሱን እየተከታተልሽ እየኖርሽ አይደለም። ሲደውልልሽ ታወሪዋለሽ፣ ሲደውልልሽ ታወሪዋለሽ፣ በቃ አንቺም ስትደውይ፣ በቃ እንደዚያ ነው። ሌላ ሌላ እኮ የምትገናኙበት ነገር የለም። የርቀት ነገር መቼም ዝም ብለህ ለፈጣሪ ሰጥተህ መኖር ነው እንጂ ኮ ከባድ ነው። ግን ይሄንን ስነግርሽ እኔ ብጠቅምሽ ብዬ ነው። አጋጣሚ ብዙ እህቶቼ በውስጥ መስመር ያወሩኛል እንደዚህ በርቀት ፍቅር ጀምሮ ምናምን ባላቸው ሌላ ጋር ሄዶባቸው ምናምን በጣም ሲጎዷ ያለው እሰማለሁ። እና አንቺ ደግሞ ከምትጎጂ ቶሎ ብነግርሽ ብዬ ነው ምክንያቱም ለእኔ ጭራሽ በሶሻል ሚዲያ ለሚያቀኝ እንደዚህ ካደረገ ካጠገቡ ብዙ ነገር እያደረገ ነው ማለት ነው። ገብቶሻል አይደል አራረ ግን ብዬሽ ነው የማምነው። አንደኛ ምንም ተሳስተሽ ሊሆን ይችላል ነው የምልሽ። አልሽም፣ ደግሞ እኔ እና አንቺ በግላችን እናወራለን እንጨርሳለን። ችግር የለውም። ተሽስስ ሳይሆን ነው ይሻል። ጥሩ፣ ችግር የለውም። ማ እንደዛ እናደርጋለን። እንዳታስቢ እንደዛ ነው። ምክንያቱም እኔም አንቺ እንዲደብርሽ ፈልጌ ምናምን አይደለም። ግን የባልሽን ባህሪ እንድታቂ እህቴ እንድትከፊብኝ ስላልፈለግኩ ብቻ ነው እንጂ ከአንቺ ጋር ምንም ችግር ኑሮብኝ አይደለም። ኔት እኔ እንደምታቂ ሶሻል ሚዲያ ላይ ነው ምሰራው። ታቂያለሽ፣ ባለትዳር ነኝ፣ ሁለት ልጅ አለኝ። እንደዚህ ጣልቃል ገባም ገብቶሻል አይደል? ስራዬ ከብዙ ህዝብ ጋር ነው የሚያገናኘኝ። እንደዚህ አይነት ተልካሻ ነገር ምሰራ አይደለሁም። ከዛ ደግሞ እኔ እንደዚህ አይነት ስራ ላይ እየሰራው በእኔ በኩል እንደዚህ ከመጣ ለምን አላጋለጥም እንዴ? ለምን እንደዚህ ያደርጋል ብዬ ነው። በቃ በጣም ተሰምተ ነው እንደዚህ ያልኩ የደወልኩልሽም በጣም ነው ደስ ያለኝ እንደዚህ ሲያገናኘኝ። ራሱ ጨንቆኝ ነበር በምን መልኩ ላገኛ ትችላለሁ እያልኩ ማለት ነው። እኔ ለሰልምች ብዬ ያኔ ሰለማይስ ብዙ ጊዜ ደስ ይገኛልሽ በገደስ ጋራ እንደዛ እንጂ በዚህም አልጠበቅኩም ነበረ። ይህን ሰማለሁ ብዬ ስራ አልጠበቅኝ ትንሽ ይከብዳል። ችግር የለውም። አዎ የኔ ባል በጣም ታማኝ ነው። ግን እንግዲህ ስልሽ ስሚ እንደዚህ ማለት እኮ እንዴት ነው ባልሽን እያመንሽ እንዴት አታምኝም ትኛልሽ? ለኔ አይ ዝሮ ዝሮ እኔ ደግሞ አይ እጅ ከፈንጂ ያዝኩታ። እንግዲህ ምን ላድርግ፣ እንዳው ወላይ ለምስደው ልሽ አይደሁን አሁን ልሽ ልቀባላለሁ አረው ጀነት

የምር ነገር ገባኛ። ምን እያልሽ እንደሆነ ወላሂ አልገባኝም ነበረ። ምንድን ነው የምትለኝ? ችል እያልኩ ነበር። እኔ እንጃ ሴቱ ይህን ይሰራ እንዱ እያል ጠብቅም ነው በመጀመሪያ ለማንኛውም በጣም ይቅርታ እሺ፣ የእኔ ቆንጆ እሺ፣ በጣም ይቅርታ። ቪዲዮ ላይ ሁነን ነው ካሜራ ሴት አድርገን ምናምን ነው እሺ። እኔ ይቅርታ እሺ ልዘጊብ ስትሆኚ ከእዛ በኋላ የሚሰማሽን ስሜት አሰብኩት። ጠብቂ፣ ዝም ብለሽ በስልክ ነው እንዳ እንገናኛለን። ጠብቂ። ወይኔ አወራሪ ደግሞ ምኑ ከምን እንዳያያዝኩት በስልስነት፣ ይቅርታ መ በድሮን ጠብቅሽም አማገኝ ዛሬ ነው። እንዴት ነው ይህን የሚሰራው እንዴት? በጣም ደግሞ ግራ ገባኝ። በጣም ይቅርታ ረበሽኩሽ። ችግር የለውም። ለባልሽ እንደ ጠብቂ ከእነሱን ጠብቂ። ችግር የለውም፣ ጠብቃለሁ። ለባልሽ ያለሽ እምነት ግን እንግዲህ ሳላደንቅ አላልፍም። ይሄን ያህል ተማምነሽ በእሱ ማርያምን፣ በጣም ነው ደስ የሚለው። በቃ ጎበዝ፣ እሺ ነው። በትዳር መሀል እምነት አለልሽ። ከባድ ነው በጣም። በዛ ላይ ደግሞ በርቀት ስትኖሩ በጣም ከባድ ነው። ይፈትናል። እምነት ከሌላ አይሆንም። በቃ እና ጎበዝ፣ እሺ

አልጠበኩም። አንደኛ በመጀመሪያ ነው ያገኘሁት። ሁለተኛ ደግሞ እንዴት ይሄን ይሰራል? አንደኛ ማለት ደርነች፣ ሁለተኛ ደግሞ ይህን አይሰራም ብዬ ነው ማምነው። እኔ እንጃ፣ ባለን ሀምንም በላይ ነው ማምነው። የኔ እናት እሰይ፣ እሱ ደግሞ ይታመናል። እንዳታስቢ፣ እሺ? እያስለመድኩልሽ ነው። በዛውም ካሜራ፣ ቪዲዮ፣ ዩቲዩብ እንዲሰራ ትፈልጊያለሽ? በጣም አዎ። ለምን እንሻአላህ ያገርም አይሰጥም። እንደዛ እንደዛ አድርገሽ ትዳር በርቀት አይሆንም የኔ እህት። በዚህ ሁሉም ከርሽ። አዎ የኔ እናት በጣም ነው የማመሰግነው። ይቅርታ ግን ስሜትሽን ረበሽኩኝና፣ ችግር የለውም ለምዬ። ልጆችሽን ደግሞ ሳም አድርጊልኝ ነው እኔት በጣም ይቅርታ ግን። እሺ እና ቪዲዮን ምታዩ ይሆናል አልቆ ሲፖስታዋለሽ። እኔ እናት መልካም ቀን ደህና፣ ሌላ ጊዜ እንገናኛለን። ውድ ቤተሰቦቼ በሚገባ ተሳክቶልኛል ተሳክቶልኛል። አንድዬ ሚስትህን አሳምኛታል፣ ግን በመከራ ነው። በጣም ነው የምታምነው ባሏን ማርያምን። በጣም ነው ደስ የሚለው በርቀት እየኖርኩ ከን ያህል እምነት በጣም ነው ደስ የሚለው ስልህ መጨረሻ አያረግም አለ አብዱ መንገድ አያረግም። ከነ ደው እስከ እና አባቴን ያቆላመተ ይውና አላ እዚሁ ነው እንደዛ ብላ ስለምትጠራይ ነው ዊ ደስ ሲል እውነት በጣም ነው ደስ የሚለው። ፍቅራችሁ ያስቀናል፣ በጣም ደስ ይላል። እንግዲህ ለመውለድ ያብቃችሁ፣ አሚን። ወይኔ በጉጉት የምንጠብቀው እሱን ስለሆነ አሚን ብለናል። አው በጣም እንግዲህ ነው ደስ ይላል። ውድ ቤተሰቦቼ ቪዲዮ ይሄንን ይመስል ነበር። እንግዲህ ተሳክቶልኛል በሚገባ አብዱዬ እንግዲህ አበረታቱልኝ፣ ሰብስክራይብ ያደረጋችሁ ስደተኛ ወንድማችን ከስደት እንዲቀር። ምክንያቱም አንዴ ስደት የሞከረ ሰው ሁሌ ምርጫ የሚያደርገው ስደት ነው። እዚህ ጋር ሲሞክር የሆነ ነገር ካልተሳካ በቃ ስደት ነው አይደል? ምርጫ የሚያደርገው ስደት። አሁን ያለበት ሁኔታ ደግሞ ታውቃላችሁ። ተባበሩልኝ፣ ሰብስክራይብ በማድረግ አበረታቱልኝ ይህንን ወንድማችን እሱ በደንብ ከበረታ ደግሞ ሚስትየዋን እናስመጣታለን። ከበረታ እዛ በሸም እዛ አሁን ብር ስለምትሰራ እዚህ ጋር ዩቲቡ ብር መስራት ከጀመረ የማትመጣበት ምንም ምክንያት የላትም። በአጭሩ ቶሎ ብላ ትመጣለች። ትዳራቸው እዚህ ሀገር ይቀጥላሉ ማለት ነው። እና ውድ ቤተሰቦቼ በጣም ወዳችኋለሁ። እስከ መጨረሻ ስላያችሁልኝ ባይ ባይ። ወዳችኋለሁ።